ባለፉት የለውጥ አመታት የኢትዮጵያን ሁሉን አቀፍ እድገት ለማሳካት ያለሙ በርካታ ስራዎች ሲሰሩ መቆየታቸው ይታወቃል። በቤንሻንጉል ጉምዝ ክልልም ሀገራዊ ለውጡ የፈጠረውን ምቹ ሁኔታ በመጠቀም ህዝቡን ተጠቃሚ የሚያደርጉ የተለያዩ ስራዎች በመሰራት ላይ ይገኛሉ። በብልጽግና ፓርቲ የቤንሻንጉል ጉምዝ ክልል ቅርንጫፍ ጽህፈት ቤት ኃላፊ አቶ ይስሐቅ አብዱልቃድር በለውጡ አመታት በክልሉ በማህበራዊ በኢኮኖሚና በፖለቲካ ዘርፎች ተስፋ ሰጪ ስራዎች መከናወናቸውን ገልጸዋል አመታት ውስጥ በርካታ የልማት ስራዎች የኢኮኖሚ የፖለቲካም ስራዎች የተሰራበት ጊዜያት ስለሆነ ይህንን መነሻ በማድረግ መጋቢት 24 ለኢትዮጵያውያን ትልቅ ብስራት የተበሰረበትና ኢትዮጵያን ትንሣኤ የተረጋገጠበት ኢትዮጵያ ከቢተና የተዳነች እና ወደ ተሻለ ደረጃ ላይ መድረስ የምትችልበት እድል ያገኘችበት ነው ብለን ነው የምንወስደው። በተለይ በከተማ ልማት ዘርፍ የተጀመሩ ስራዎች የሚበረታቱ መሆናቸውንም ኃላፊው ጠቁመዋል። የሀገሪቱን ገጽታ መቀየር ያለበት አንዱ በከተማ ልማት ስራ ላይ ነው በሚል በተቀመጠው አቅጣጫ መሰረት የከተማ የኮሪደር ልማት ስራዎች የተሰራበት ሁኔታዎች አሉ። የኮሪደር ልማት ወደ ገጠር መግባት አለበት ተብሎ በተሰጠው አቅጣጫ መሰረት የገጠር ኮሪደርም በየአካባቢ እየተጀማመሩበት ሁኔታዎች አሉ። ለዚህም የበለጠ ያጠናክልን የምናስከትልበት ሁኔታ ነው የሚሆነው። ለውጡን ለማደናቀፍ ሲደረጉ የነበሩ ጥረቶችን ሰላማዊ በሆነ መንገድ መፍታት መቻሉንም አቶ ይስሐቅ አብዱልቃድር ገልጸዋል። ይሄ ለውጥ እኛን ሊያጠፋ ነው ብሎ የራሳቸውን አቋም ይዞ ለውጡን ለማደናቀፍ በርካታ ስራዎች ሲሰሩ እንደነበሩ ይታወቃል። በሌሎች ክልሎችም ከኛ ክልልም ጭምር በርካታ ሰርጎ ገቦችን በማስገባት ለውጦችን ለማደናቀፍ ሲደረግ የነበሩ ነገሮች እናስታውሳለን። ነገር ግን ብልጽግና ከመጀመሪያው ይዞ የተነሳው እሳቤ ወደ ኋላ መመለስ አይሆን፣ በይቅርታና በእርቅ ነገሮቹን እየፈታ የለውጡን ሃሳብ በመቅረጽና በማስረዳት በማስረጽ የተሰራው ስራ በርካታ ኃይሎች ከለውጡ ጋር እንዲቀላቀሉ የተደረጉበት ሁኔታዎች ነው የነበረው። በክልሉ በተፈጠረው ምቹ የፖለቲካ ምህዳርም ተፎካካሪ ፓርቲዎች ህጋዊ በሆነ መልኩ በመንቀሳቀስ የወክላቸውን ማህበረሰብ በማገልገል ላይ መሆናቸውን ኃላፊው ገልጸዋል። በክልሉ የተጀመሩ ዘርፈ ብዙ የልማትና የመልካም አስተዳደር ስራዎችን ማህበረሰቡን ባሳተፈ መልኩ ልዩ ትኩረት በመስጠት እንደሚሰራ አቶ ይስሐቅ አብዱልቃድር ገልጸዋል።